ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው በከፍተኛ ግዴለሽነት በቅጥፈት የተሞላ ንግግር ሲያደርጉ ተደምጠዋል። ንቀት፣ ቅጥፈት፣ እብሪትነትና አቅላይነት ዛሬም አሳይተዋል። የኖሩበትንና የሚታወቁበትን የሽሙጥ ንግግራቸውን፣ እጅግ አሰልቺ ተረቶቻቸውን በሚልቋቸው የፓርላማ አባላት ፊት ደጋግመው አሰምተዋል። በአንጻሩ ፓርላማው የሁለት ዓለም ሰዎች መገኛ እንደሆነም ታይተዋል። የብልጽግናው ፓርላማ የሞራል ሚዛን የሆኑት ዶክተር ደሳለኝ ጫኔ ያነሷቸውን ሞጋች ጥያቄዎች መነሻ በማድረግ የፓርላማውን ውሎ በዜናችን ቃኝተነዋል። የኤርትራ ሉዓላዊነት ለድርድር አይቀርብም፣ ብልጽግና ዓለም አቀፍ ወንጀል እየሰራ ነው። ይህንን ያሉት አንድ የኤርትራ ከፍተኛ ዲፕሎማት ናቸው። ዲፕሎማቱ ይህንን ያሉት በአዲስ አበባ ከተማ ሆነው ነው። በጉዳዩ ላይ ተጨማሪ መረጃ ይዘናል። 43ቱ ላይ እርምጃ ወስጃለሁ። ይህንን ያለው የአገዛዙ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል ነው። የኦሮሞና ሶማሌ ክልሎች ክልላዊ ኃይል ተኮር ግጭት በሰነበቱበት ሁኔታ በድሬዳዋ ሶማሌ ክልልና ምስራቅ ሐረርጌ ሲንቀሳቀሱ ነበሩ የተባሉ አርባሶስት ኃይሎች ላይ እርምጃ መውሰዱን አገዛዙ ይፋ አድርጓል። ለመሆኑ በምስራቅ ኢትዮጵያ በኩል ምን እየተከናወነ ነው ስንል መግለጫውን መነሻ አድርገን መረጃዎችን አጠናክረናል። ብልጽግና የሚሊዮኖችን ጉሮሮ ዘግቷል፣ የኢኮኖሚ ጦርነትም ቀስቅሷል። በጉዳዩ ላይ ሆርን ዴይል የተባለ ዓለም አቀፍ ሚዲያ ያወጣው ዘገባ ይዘናል። ዘገባው የብልጽግናን ገበና ያጋልጣል፣ በዝርዝር ቃኝተነዋል። ሰላም፣ ጤና ስጠለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፓርላማው ሁለት አለም፣ በአብይ አህመድ የተጠራው የፓርላማ ስብሰባ በዛሬ ሁለት ተካሂዷል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ለወዳሾቻቸው ብቻ ጆሮ የሚሰጡት አብይ አህመድን በቅድመ ማሳሰቢያ ጠይቀዋል። ደሳለኝ በቅድመ ማሳሰቢያቸው የማነሳቸውን የሕዝብ ጥያቄዎች በጨለምተኝነት አይውሰዷቸው በሚል ከቀጠለው ጦርነት፣ ከኑሮ ውድነት፣ ከኢኮኖሚ ውድቀቱ እንዲሁም ከባህር በር ጋር የተያያዘ ለጠቅላይ ሚኒስተሩ ጥያቄ አቅርበዋል። ጥያቄያቸውን ሲቀጥሉም ክቡር ጠቅላይ ሚኒስተር እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና ኦሮሚያ ክልሎች በጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልንና ሊያሳውቁ ይችላሉ ወይ ሲሉ በቀዳሚ ጥያቄያቸውን አንስተዋል። ቀጥለውም መንግሥት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጪ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም ሲሉም ጠይቀዋል። የጦርነት ፖሊሲ ባለቤቱ ዐቢይ አሕመድ ይህንን ባይሰሙ ሰሞም ደሳለኝ ጥያቄያቸውን እንዲህ ይቀጥላሉ። የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ሀምሳ ዓመታትን እየተዋጋች ልትቀጥል አችልም ሲሉ አጽንኦት ሰጥተው አሳስበዋል። የማይደክማቸው ጠያቂ ዶክተር ደሳለኝ የህሊና እስረኞችን በተመለከተም ጠይቀዋል። የፖለቲካና የህሊና እስረኞች የተፋጠነ ፍትህ እንዲሰጣቸው ቢጠይቁም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ውስጥ ወድቋል ሲሉ ለንጹሀን የግፍ እስረኞች ድምፅ ሆነዋል። በህግ የማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ ስሮች ለሚመጣው ሰባተኛ ምርጫ ፍትሃዊ ነፃና ታማኒነት ያለው እንዳይሆን ላለማድረጉ መንግስት የሚሰጠውን ዋስትናም አያይዘው ጠይቀዋል። በሌላ በኩል መንግስት የሀገር ውስጥ እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች የኑሮ ሁኔታ ከእለት ወደ እለት እየተባባሰ ነው። የዓለም ባንክ በቅርቡ ይፋ ባደረገው መረጃ የኢትዮጵያ የድህነት ምጣኔ በሁለት ዲጂት አድጎ 43 ፐርሰንት እንደሚያሻቅብ ገልጸዋል። ይህ ማለት ከሁለት ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛል ከሚል ሪፖርት በመነሳት ጠይቀዋል። ከኤርትራ ጋር በተያያዘም ብሔራዊ ጥቅም ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲ ጥረት በግሌ እቀበላለሁ። መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደ ማሳረር አይነት ነው በማለት የድንበር ተሻጋሪ ጦርነት ዝግጅቱ እንዳሳሰባቸው ኃላፊነት በተሞላበት መንገድ ተችተዋል። በመጨረሻም ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ኦላ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ የባህር በር ጉዳይን አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ እንዲፈታ እጠይቃለሁ ብለዋል። በጉዳዩ ላይ ምላሽ የሰጡት አብይ አህመድ በጦርነት ፖሊሲያቸው ክፉኛ ያደቀቋት ሀገር መሪ ባለመምሰል ነው። የእሳቸው ዓለምና የኢትዮጵያውያን ዓለም የሰማይና የምድር ያክል የተራራቀ አራምባና ቆቦ መሆኑን ለማድመጥ እንኳን የሚከብደው ተከታዩ ምላሻቸው ምስክር ሆኗል። ኢትዮጵያ ውስጥ የመጣው የኢኮኖሚ እድገት የሚታይ የሚዳሰስ የሚጨበጥ ነው ሲሉ ቅጥፈታቸውን የጀመሩት አብይ፣ እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ከተማ ውስጥ ሲንቀሳቀስ በሽታ ያውቀዋል ሲሉ በአስራቡትና ባደህዩት ህዝብ ላይ ተሳልቀዋል። እውነታው በአዲስ አበባ ጎዳናዎች ያለው ጠረን በተኳለ መንገድ የሚራመድ የባዶ ሆድ የአፍ ጠረን እንጂ ዐቢይ የሚመጻደቁለት የሌማት ትሩፋት አልያም የኮሪደር ልማት ለህዝቡ ጠብ ያለለት የጓዳ መሻሻል አላመጣለትም። በራሳቸው ዓለም የሚኖሩት ዐቢይ ጥያቄ ላቀረቡላቸው የፓርላማ አባላቱ ምላሽ ሲሰጡ ኢኮኖሚያዊ እድገቱን ከሶስቱ የሰውነት ክፍል ጋር እያዛመዱ እንደ አስተማሪ ሲያስተምሯቸው ታይተዋል። ጥሩ ዓይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አገናዝቦ ሊያዩ ይችላል በማለት አገዛዛቸው ላይ የሚነሱ ኢኮኖሚያዊ ትችቶችን መከላከል ሞክረዋል። በዓለም ቀዳሚ የሆነችውንና በዓለም አበዳሪ ተቋማት በዳታ ይዛ የምትገኘው ኢትዮጵያን የኢትዮጵያ እድገት ለመላው አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይህ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁ፣ ጆሯችሁን አሊያም አፍንጫችሁን መጠቀም ነው ሲሉ ተደምጠዋል። የኤርትራ ሉዓላዊነት ለድርድር አይቀርብም፣ ብልጽግና ዓለም አቀፍ ወንጀል እየሰራ ነው። ይህንን ያሉት በኢትዮጵያ የኤርትራ ከፍተኛ ዲፕሎማት ቢንያም በርሄ ናቸው። በአዲስ አበባ የኤርትራ ኤምባሲ ዋና ስራ አስፈጻሚ የሆኑት ቢንያም በርሄ የሀገራቸውና የመንግስታቸውን አቋም በማህበራዊ ትስስር ገጻቸው ዓለም አቀፍ ህግጋት ይከበር ሲሉ ለኢታማዦር ሹም ምላሽ ሰጥተዋል። የብልጽግናው ኢታማዦር ሹም በበኩላቸው ከ20 ዓመታት በኋላ የኢትዮጵያ ሕዝብ ብዛት 200 ሚሊዮን ሊደርስ ይችላል። የዚህ ሕዝብ የባህር በር የማጣት ጉዳይ በዓለም አቀፍ ሕግም ፌር አይደለም ሲሉ ተደምጠዋል። በሁለቱም በኩል የተነሳው የህግ ነገር ጦርነቱን የሚገታው አይመስልም። በኃይለ ቃል ጭምር ወታደራዊ ዛቻ እያሰሙ ያሉት የብልጽግና ጦር ጄኔራሎች ዓለም አቀፍ ሕግን በጣሰ መልኩ መሆኑን ቢኒያም በርሄ በይፋዊ የኤክስ ገጻቸው የተመድን ቻርተር ጠቅሰው ሞግተዋል። አቶ ቢኒያም በዚህ መልእክታቸው የኤርትራ ሉዓላዊነት ለድርድር አይቀርብም ብለዋል። የሉዓላዊነትና የግዛት አንድነት የማክበር መርህ የዓለም አቀፍ ሕግ መሰረት ነው። የትኛውም ሀገር የሌላውን ሉዓላዊነት እንዲጣስ የሚያስችል ምንም አይነት ህጋዊ ማዕቀፍ የለም። ይህን ህግ በመጣስ የሚደረግ ትንኮሳ ዓለም አቀፍ ወንጀል ነው ሲሉ የብልጽግናውን አገዛዝ በጽኑ አውግዘዋል። በተመሳሳይ ከጥቂት ቀናት በፊት የኤርትራ የውጭ ጉዳይ ሚኒስተር አቶ ኡስማን ሳልህ በአስመራ በተከበረው በተባበሩት መንግስታት ቀን ላይ ባደረጉት ንግግር ዓለም አቀፋዊ ስርዓቱ በፍትሐዊነት በጋራ መከባበርና በሉዓላዊ እኩልነት ላይ የተመሰረተ መሆን አለበት ብለው ነበር። የአስመራው መንግስት በተከታታይ ምላሹ የድንበር ጉዳይ በዓለም አቀፍ የህግ ውሳኔ የተዘጋ ምዕራፍ መሆኑ ይታወቅልኝ በሚል አቋም በሉዓላዊነቱ ላይ ምንም አይነት ድርድር እንደማያደርግ እየገለጸ ነው። ከፍተኛ ዲፕሎማቱ በአዲስ አበባ ሆነው ዓለም አቀፍ የተመድ ቻርተር ይከበር ያሉትም በዚያ አውድ ነው። 43 ላይ እርምጃ ውስጥ ያለው ሲል ያገዛዙ ጥምር የጸጥታ ግብረ ኃይል አስታወቀ። የኦሮሞና ሶማሌ ክልሎች ክልላዊ ኃይል ተኮር ግጭት በሰነበቱበት ሁኔታ በድሬዳዋ ሶማሌ ክልልና ምስራቅ ሀረርጌ ሲንቀሳቀሱ የነበሩ አርባ ሶስት የኦነግ ሸኔ አባላት ላይ እርምጃ መውሰዱን አገዛዙ አስታወቀ። የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል በሚል የሚጠራው ያገዛዙ የጸጥታ ቡድን በድሬዳዋ በሶማሌ ክልልና በምስራቅ ሀረርጌ አዋሳኝ አካባቢዎች ላይ መሽግ በማድረግ ከመስከረም 19 ጨምሮ ተሸሽጎ በመግባት ሲንቀሳቀሱ የነበሩ አመራሮችን ጨምሮ አርባ ሶስት የኦነግ ሸኔ ቡድን አባላት ሙሉ ለሙሉ ተደምስሰዋል ሲል አስታውቋል። ጥምር የጸጥታ ግብረ ኃይሉን ወክለው የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መግራ ትናንት ሰኞ ጥቅምት 17 መግለጫ ሰጥተዋል። ኮሚሽነር አለሙ መግራ በመግለጫቸው ኦነግ ሸኔ የሽብር ቡድን በምዕራብ ሀረርጌ በኩል አቋርጦ በኤረርና ሆርሶ ጀርባ በማድረግ ወደ ድሬዳዋ የገጠር አካባቢዎች ገብቶ እንደነበር አስታውሰዋል። ቡድኑ በአስተዳደሩ ማህበሩና በአጎራባሽ ክልሎች በመሰረተ ልማት ብሎም ኢንዱስትሪዎች ላይ ጥቃት ማድረስና የብሔር ግጭት ማስነሳት ተቀዳሚ ዓላማ መሆኑን አመልክተዋል። በዚህም ሰባት ንዑሳንን በህብረት ያቀፈው የምስራቅ ኢትዮጵያ ጥምር የጸጥታ ልዩ ግብረ ኃይል ከመስከረም ወር ጀምሮ አደረግኩት ባለው ልዩ ኦፕሬሽን የኦነግ ሸኔ የሽብር ቡድንን በመክበብ እርምጃ ወስዷል ያሉት ኮሚሽነሩ፣ በተከፈተው ጥቃትም አርባ ሶስት ያክል የኦነግ ሸኔ አባላት ላይ እርምጃ ወስደናል ብለዋል። የብልጽግና መከላከያ ሰራዊት በበኩሉ ጥቅምት አስራ ስድስት ቀን ሁለት ሺ አስራ ስምንት በወጣው መግለጫ በምስራቅ ሀረርጌ ዳሪም ቂሎ ዋሻ ቀርሰ ወረዳ የሸኔ ቡድን ላይ እርምጃ ወስጃለሁ ያለ ሲሆን ወሰድኩት ባለው ...እርምጃ 17 የቡድኑ አባላት መግደሉን 14 አባላት ከነሙሉ ትጥቃቸው መማረኩን በመግለጫው ገልጸዋል። እንዲያም ሆኖ ባሳለፍናቸው ሁለት ሳምንታት የሶማሌ ልዩ ኃይል ከድሬዳዋ ዙሪያ ስምሪትና እርምጃ መውሰዱ ውጥረት ፈጥረዋል። የሶማሌና ኦሮሞ ክልል ኃይሎች የወሰን ዙሪያ ግጭት አቅጣጫ እየቀየረ ግጭት ያላስተናግዱ አካባቢዎችን እያደረሰ ቀጥሏል። የሶማሌ ልዩ ኃይል በድሬዷ ዙሪያና እርምጃ መውሰዱ ደግሞ ውጥረት ፈጥሯል። ኦህዴድ በበኩሉ በድሬዷ ከተማ የራሱን ኃይል ሲያደራጅ፣ በከተማዋ ዙሪያ ደግሞ ባልተለመደ መልኩ የኦነግ ታጣቂ ኃይሎች በቀጠናው እንዲንቀሳቀሱ እድል መፍጠሩ ይታወሳል። በልዩ ትዕዛዝ ሲቲ ዞን ከተባለ የሶማሌ ዞን ተነስቶ ወደ ድሬዳዋ ዙሪያ ያመራው የሶማሌ ልዩ ኃይል በከተማዋ ከንቲባ በተደራጀው ድብቅ ኃይል ላይ ወታደራዊ ያጸፋ ምላሽ መስጠቱ በቀጠናው ከባድ ውጥረት እንዲፈጠር ምክንያት ሆኗል። ይህን ወታደራዊ ፍጥጫ ተከትሎ የኦሮሞና ሶማሌ ክልል ገዢዎች በፈረቃ በሚያስተዳድሯ ድሬዳዋ ከተማ ከባድ ውጥረት ፈጥረዋል። የምስራቅ ኢትዮጵያ የጸጥታ ጥምር ግብረ ኃይል የሚባለው ኃይል የድሬዳዋ የጸጥታ ኃይል ሆኖ በዙሪያው ያሉ የሁለቱ ክልሎች የጸጥታ ኃይሎች የሚሳተፉበት እንደሆነ መረጃዎቹ ያሳያሉ። ብልጽግና የሚሊዮኖችን ጉሮሮ ዘግተዋል፣ የኢኮኖሚ ጦርነትም ቀስቅሰዋል። በጉዳዩ ላይ ሆርን ዴይል የተባለ ዓለም አቀፍ ሚዲያ ወጣው ዘገባ ይህንኑ የብልጽግናን ገበና ያጋልጣል። ኢትዮጵያ ሳይላንት ኢኮኖሚክ ዋር ዘኒው ታክስ ሩል ሸቲንግ ዳውን ስሞል ቢዝነስ በሚል ርዕስ የወጣው ዘገባ ብልጽግና በታክስ ስም ሚሊዮኖችን ጎዳና ላይ እንደጣለ ያትታል። ካንዶር በፊት መካከለኛ ነዋሪ ካንዶር በኋላ የድሃ ድሃ ሆነው ቤተሰብ ማስተዳደር አቅቷቸው ችግር ላይ የወደቁ በርካታ የአዲስ አበባ ነዋሪዎችን አቤቱታና ጉዳዩ የሚመለከታቸው አካላትን አናግሮ ሰፊ ዘገባ የሰራው ሆርን ዴይሊ በኢትዮጵያ ድምፅ አልባ የኢኮኖሚ ጦርነት ፈንድቷል ይላል። ለወትሮው በጎዳና ንግድ የምትደምቀው አዲስ አበባ በአሁኑ ሰዓት የተወረረች ይመስል ጭር ብላለች ይላል ከሰሞኑ በብልጽግና በኩል የወጣው አዲስ የታክስ ፖሊሲ አዲስ አበቤዎችን ላልጠበቁት ድንገተኛ አደጋ እንዳጋለጣቸው ዘገባው አመላክቷል አዲሱ የታክስ ፖሊሲ በአዲስ አበባ በርካታ የንግድ ሱቆች ምግብ ቤቶችና አገልግሎት ሰጪዎች እንዲታሸጉ ምክንያት መሆኑንም ዘገባው ዳሰዋል። ድንገተኛው መንግስታዊ እሸጋ በዘመቻ መልክ መከናወኑን የሚገልጸው ዘገባው በርካቶች በታክስ ፖሊሲ ሽፋን የተጠየቁትን በሚሊዮን የሚቆጠር ገንዘብ መክፈል አቅቷቸው አነስተኛ ቢዝነሳቸውን ወይም ንግድ ቤታቸውን ዘግተው ቢቀመጡም የግድ መክፈል እንዳለባቸው መገደዳቸውንም ተመልክተዋል። ፖሊሲው በቀዳሚነት በአነስተኛ የንግድ እንቅስቃሴ ላይ የተሰማሩትን ቢዝነሳቸውን በብርሃን ፍጥነት አሳጥተዋል። መንገዶች ዳር የሚገኙ መኖሪያ ቤቶች ስር የንግድ ሱቆች፣ ካፌዎች፣ ምግብ ቤቶች፣ ሞባይልና አክሰሰሪዎች ሌሎች የቢዝነስ ስራዎች ለዘመናት የደረጁ ገበያዎች መሆናቸው ይታወቃል። ድንገተኛው ፖሊሲ እነዚህን ገቢያዎች በመዝጋት የመኖሪያ ቤት ባለቤቶች ለንግድ ማከራየት እንደማይችሉ ያስገድዳል። በዚህ ምክንያት በርካታ ሱቆች ተዘግተዋል። ቤቶቹን ተከራይተው ሲሰሩ የነበሩ የቤት ባለቤቶች በግድ እንዲለቁ ከተደረገ በኋላ በሕግ ተመዘገበ የተባለ የንግድ ሕንፃ ላይ በሚሊየን ተከራዩ ቢባሉም ለመከራየት የመካከለኛ ንግድ ገበያቸው የማይፈቅድ መሆኑን ይገልጻሉ። በጉዳዩ ላይ ሆርን ዴሊ ያናገራቸው ቅሬታ አቅራቢዎች ቤተሰባችንን የምናስተዳድርበት የእንጀራ ገመድ ተበጥሷል እንጀራችን ላይ ወድቀናል ማለታቸውን በዘገባው አመላክተዋል። የታክስ ክፍያው ወደ ወደኋላ አመታትን ተመልሶ የሚቀጣ መሆኑን ደግሞ ያገዛዙ አስከፊ ገጽታ ያሳያል። ላለፉት አስርት ዓመታት የመኖሪያ ህንጻቸውን የምድር ወለል ለንግድ ስራቸው አከራይተው የሚኖሩ በሚሊዮን ታክስ እንዲከፍሉ ተጠይቀዋል። የተጠየቁትን የመክፈል አቅም ስለሌላቸው በተመጣጠነ ዋጋ ለማህበረሰቡ አገልግሎት ሲሰጡበት የነበረውን የንግድ ሱቃቸውን ለመዝጋት ተገደዋል። ቤቱ በንግድ ስም ከተመዘገበ በኋላ የቤት ባለቤቶች በአመት እስከ አምስት ሚሊዮን ብር ታክስ እንደተጠየቁ ለሆርን ዴይል የተናገረ አንድ የቤት ባለቤት ቤቱን የገነባሁት ልኖርበት እንጂ እንደ ካምፓኒ ላስተዳድር አይደለም። የተጠየቁትን ገንዘብ የመክፈል አቅም የለኝም ቢሉም ሰሚ አጥተዋል። ቤቶቹን ተከራይተው ሲሰሩ የነበሩ የቤት ባለቤቶች ልቀቁ የሚል መልእክት እንደደረሳቸው ለመረጃ ምንጩ አስተያየታቸውን የሰጡ ቅሬታ አቅራቢዎች አሁን ለማና ቤት እንላለን፣ መንግስት ቤተሰባችንን የምናስተዳድርበት እንጀራችን አሳቶ አደጋ ላይ ጥሎናል ሲሉ በምሬት ሁኔታውን አስረድተዋል። በጉዳዩ አስተያየት የሰጡ ኢኮኖሚስቶች በበኩላቸው ወትሮ የሀገሪቱ የታክስ ስርዓት የማህበረሰቡን አኗኗር ያገናዘበ አልነበረም ካሉ በኋላ መንግስት የዳው መጠን እየጨመረና የውጭ ምንዛሬ ክምችት እያነሰ ሲመጣ የታክስ ባለስልጣናቱ ትልልቅ ኮርፖሬሽኖችን ኢላማ ከማድረግ ይልቅ አነስተኛ ገቢ ያለው ማህበረሰብ ላይ መዝመት መርጠዋል። ይህ ስህተት ነው ብለዋል ኤክስፐርቶች። ሁሉም አደጋ ላይ ነው ብለዋል። የመኖሪያ ቤት፣ የሱቅ አክራዮች የኪራይ መተዳደሪያቸውን ሲያጡ በራሳቸው ስራ ፈጥረው በአነስተኛ ንግድ ኑሯቸውን የመሰረቱትን እንጀራ ዘግቷል ብለዋል። ኢንፍሌሽን በናረበት የምግብ ኪራይና ትራንስፖርት ወጪዎች ጣራ በነኩበትና የብር የመግዛት አቅም በተዳከመበት በዚህ ወቅት የታችኛውን ማህበረሰብ የሚነካ እርምጃ ያለውን የኑሮ ውድነት የሚያባብስ በትንሹ ሰርቶ የሚውለውን የሚያድይ አደገኛ እርምጃ ነው። በመጨረሻም ቅዱስ ሲኖዶሱ ለትግራይና ለብልጽግና ጥሪ አቅርቧል። ከጥቅምት 11 እስከ 17 ቀን 2018 ዓ.ም ድረስ የተካሄደው የሊቃነ ጳጳስና የጳጳሳት ምላተ ጉባኤ መጠናቀቁን ተከትሎ የቅዱስ ሲኖዶስ ውሳኔ ተላልፈዋል። ምላተ ጉባኤው ያሳለፈው ውሳኔ በሁለት አውድ የሚገለጽ ነው። አንደኛው በብልጽግና የጦርነት ፖሊሲ የቀጠለው ጦርነት እንዲቆም ይጠይቃል። የአገዛዙ የጥፋት እጆች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ በረጅሙ የሚታዩ ስለሆነ ይህም የመጨረሻ እልባት እንዲያገኝ ኮሚቴ ተዋቅሮ እየተሰራበት ስለመሆኑ ተመላክተዋል። ሁለተኛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተገነጠሉት የትግራይ አባቶችን መመለስ ይመለከታል። በትግራይ አህጉረ ስብከት የሚገኘው ሕዝበ ክርስቲያን ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱ የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅዱስ ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅዱስ ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል፣ ይላል መልእክቱ። የሲኖዶሱን ውሳኔ የሚያሳዩ መልእክት እንዲህ ይቀጥላል። የቀድሞቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ሥርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱነን አሀቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚህ ጉዳይ የተሰየመው ኮሚቴ ሥራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላቸውን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል የሚል ነው። በትግራይ በኩል ያለው መዋቅራዊ ወረራና የአባቶች አፈና ግን አሁንም ማቆሚያ አጥተዋል። ከቀደመ የቤተ ክርስቲያን አገልጋይነታቸው ወጥተው በህዋት የተገንጣይነት እሳቤ እየተመሩ ያሉት የትግራይ አባቶች በተለይም በራያ ለማጣ መፈንቅለ ስልጣን በማድረግ መቀጠላቸው ይታወቃል። በተመሳሳይ በኦሮሚያ በኩል በ ሆዴድ ብልጽግና መዋቅራዊ ድጋፍ ያላቸው አንዳንድ የቤተ ክርስቲያኗ የቀድሞ አገልጋዮችና አሁንም በቤተክርስቲያኗ ውስጥ ያሉ አባቶች ከሰማያዊው የእግዚአብሔር ዘላለማዊ ክብርና ስልጣን ይልቅ ለአላፊ ጠፊው ለምድራዊ ሀብትና ስልጣን ተገዝተው ለቤተክርስቲያኗ ፈተና ሆነው መቀጠላቸውን በየጊዜያቱ የሚወጡ መረጃዎች ያመላክታሉ።